እንትን ተናገር እንግዲህ፣ አንተ እዚህ ነው የሚመቸው። አይተው ተነስና ቁጭ ነው ይሄ። እሺ እንግዳው ወይ፣ ደህና ነህ አለው እንኳን ደህና መጣህ። መጣ እንኳን ደህና ቆያቸው። አሁን እየፈራህ አይደለም? እሺ ምየን ይሉንታ፣ ይሉንታ በዚህ ልብስ የለም፣ በዚህ ልብስ የለም። ያቺኛውን ስትለብስ ነው የምትቀየረው። አዎ በጣም ነው የሚገርመው። ተንኮሱ ያልከው ለምንድን ነው ስምህን? ይሄ ነገር እጠየቃለሁ እያልኩ እየፈራሁ ነበር። ለምን? ፍቺ ያለው ነገር ነው። ተንኳሽ ነገር ይመስላል ነገረኛ ስለደማርልህም እኮ አንተ እንትን ነው እየሰራ ያለን። አንዳንዴ ምን ብዬ ልጥራ አለችኝ። እሺ ባለቤት? አዎ፣ ስንሰራ ምን ብዬ ልጥራ ስትለኝ ድንገት አፌ ላይ መጣ። ታንቆስ ወይ? አዎ፣ ሳቅ ነው በታይሙ። አዎ፣ ስትዝት። አዎ፣ ያን ስም ስሰማ እኔም ሳቅ። ለምን አልገመድኩም። እንደዚህ ቃል ድንገት ካፌ ወጣ። አዎ፣ ከዛ በቃ ሰውም ኮመንት ላይ የስሙ አድናቂ እየሆነ መጣ። ስሙን እየወደደ መጣ። ተንኮሱ ነው እሷም ስትጀምር የምትለው ተንኮሱ እያለች ተንኮሱ። አሁን ሰፈር ውስጥም ተንኮሱ የምትባል ይመስለኝ ነው እንጂ እውነት በቃ ስሜ ሆኗል። እና ዞር ብያ ያለው ተንኮሱ ሲሉ ዞር ትላለች። ብዙዎች ይሄ ይሉንታ የሚያመጣውን ጉዳት የሚያሳየ በቃ የይሉንታ አምባሳደር ነው የሚሉ አንተ ግን ይሉንታ አለብህ ይሉንታ ድሮ ነው እንጂ አሁን ብዙም አይደለም። ድሮ ነበረብህ? ድሮ አዎ። ከዛ በትሬኒንግ አቆምኩ። ምን አይነት ይሉንታ ነበር የነበረብህ ስልህ፣ እፈራለሁ። እሺ ሰው እፈራለሁ፣ የሆነ አንድ ነገር መጠየቅ ብዬ ተዋለሁ፣ ለመጠየቅ አዎ። እና ሰው ቤትም ሲሄድ ምን አጋጠመኝ ይመስል፣ አዲስ አበባ ስመጣ ዘመድ ቤት ሂጄ ሳኔ የምነሳላ ምግብ እኔ የለመድኩት ሰው አቅርቦ እንድመጣል ተነስና ውሰድ ስልሁኝ አይ አልኩት። ቢፌ ሆኖ ማለት ነው። ከዛ ቆየው ራበኝ። እዛ አልበላሁ ወጥቼው ቴልበላውት ተነስቶ መብላት ፈርተህ በቃ፣ በራሴ እንጀራውን አንስቼ ወጥ መጨመር እንደዚህ ብቻ ከበደኝ። እንግዳውኝ እጄ በራሞቼ ነበረ ቲክቶክ ላይ በጣም በአጭር ጊዜ ውስጥ ነው ተወዳጅነት ያገኘው። ስንት ዓመት? አንድ ዓመት ከምናምን አይደል? አንድ ዓመት ከምናምን። አዎ፣ ማለት ከሚሊየን በላይ ፎሎወር። ከዛ ቪዲዮችህን ሳየው በጣም ብዙዎች የሚዝናኑበት ነው። እኔ ገና አካሄድህን ሳ፣ ማለት የፈጠርከው ካራክተር አለባበስ፣ ከአክት ጀምሮ እድሜ ልክህን እያሰብክበት የመጣህ ነው የምትመስለው። እኔ ግን ስሰማ አንተ ጭራሽ እንደውም እንደዚህ አይነት ነገር መስራት አታስብም ነበር? ወደፊት ነው። አላሰብኩም ስለ እንደዚህ እኔ በኮሜዲ ዘርፍም እሰራለሁ ብዬ አላሰብኩም ጭራሽ። ግን አንዳንዴ ሰው ለምንድን ነው አትሞክርም። እንደ ሚዲያ እንደዚህ ቁጭ ብለን ብዙም አልጫወትም ስናገር፣ ግን ጣል ስታደርግ በቃ እሱም የሚቀርብ ሰው ሲሆን ነው እንጂ ከአዲስ ሰው ጋር ብዙም አላወራም። እና በግድ ገፍቶኝ ነው ወደዚህ ያመጡ። ምንድን ነበር መሆን የምትፈልገው? እድሮኔ ነጋዴ ሀብታም ሀብታም? አዎ፣ በቃ ባለብር መሆን ነበር። ሰው ሀብታም ሰው ሜይ ቢ የሱን በቃ እስትሪውን መጽሐፍ ላይ ሳነብ ወዳው በቃ እሱ የሰራውን። አዎ፣ ለምን አትሌቶች ራሱ እየተከተልኩ ነበር። አትሌት ስታይ የሩጫ ፍላጎት ኑሮን ሳይሆን የብር አሁን በቃ ውጭ ሀገሪ ዶሮ ጦ ይህን ብር ያገኛሉ የምልሰማ እና ጀመርኩ ሯጮ ነው ጀምር። አዎ እንዲያውም ወደ አዲስ አበባ ስመጣ ወደ ሰንዳፋ በቂ ያሉ እሺ። እና ኪስቴ ወደዚያ ነው ያለችና፣ በቃ ጠዋት እነሳለሁ ከእነሱ ጋር ታ ሮጥክ። ሰንዳፋ፣ ሰንዳፋ። አዎ። እና ከእነሱ ጋር ስልህ እኔ አትሌት መሆን ሳይሆን አብታም መሆን ነው በቃ። ብር ያስገኛል ብለህ ስላለ እና፣ እንዴት ሆነ ታዲያ? እየሮጥኩ ያለ ግራም መኝና፣ በቃ እኛ እኮ አሞንም አያውቅም አለኝ አንዱ። አንተ ልምምድ ብዙ አላረክማ። በቃ በአንዴ ነው በስሜት የገባኸው። ከዛ በቃ ኦኬ በዚህ ደግሞ አቁሜ ሌላ ልሞክር አድርጉና ስማቸውን ሜይ ቢ አሁን ልረሳ እችላለሁ። የናይጄሪያ ፕሬዚዳንት ዶሮ እርባታ አላቸው የሚል ነገር ሰማሁ፣ ኦባሳንጆ። ከዛ ኦኬ ዶሮ እርባታ ያዋጣል የሚል ስንት ነው ዶሮ በዛን ሰዓት ሀያ ሰላሳ ፕሮግራም ወይ ሰላሳ ብር እንደዚህ ነው የሚሆነው እና አንድ ዶሮ ገዛው፣ በቃ ኦሊሴንጆ ገዛውና እሳቸው ሲያረባየ፣ አዎ ከዛ እቺ ዶሮ አልኩ ቢያንስ አስራ ሁለት እንቁላል ከጣለች እነዚህ ዶሮ ይሆናሉ። አበዛውና በቃ ወደ ብዙ ሰራተኛ፣ በውስጤ በቃ ይሄን ነው መስራት ያለብኝ። ከዛ ተፈልፍሎ፣ አዎ ተሽጦ፣ እንቁላሏ ይሸጣል። ዶሮ ቢያንስ ከአንድ ሺህ በላይ ነው ያረኳት። ሁነት በስክሪፕቶ ነው ወረቀት ላይ የጻፍኩት። እውነት እሺ ከዛ ይሄን አስብ ያደርኩና ጠዋት ስነሳ ከቆጥ ቆጥ ነው የምባለው ሜቢ በአማርኛም ደስ ቆጥ ላይ ከዛ ሞታ ነው ያደረችው እና ተስፋ የጨለመ በአንድ ቀን ከቆጥ ወድቃ ነው አዎ ሞተች እዛው ቆጥ ላይ እንዳለች ኖ ከቆጡ ኖ እንትን ወድቃ ወድቃ ሞተች። ስለ ሞታ ነው የወደቀች ይመስለኛል የሞተች ነው። አንተ ሌሊቱን ሙሉ የምትሰራውን ሚሊየን ደምረ ጨርሳል። ከዛ በቃ ሚሊየን እንደከሰረ ሰው ነው እንኩት ነታ አለቀስ። በጣም ብዙ ስራ ሞክረሃል። ብዙ ስራ ሞክሬያለሁ። ወደ አዲስ አበባ የመጣኸው የዛሬ ሰባት እንደዛ አዎ፣ ከሱ ሰባት በቃ መኖር ከጀመርኩ ሰባት ስምንት እንደዚህ ከዛ በኋላ የውሃ የቧንቧ ኢንስታሌሽን ባለሙያን የሆንከው እሱን እንዴት አግኝተ ነው? እሱስ ማን ሀብታም ሆኖበት ነው? አጋጣሚ ነው። ባይዞ ስራ አጥቼ በዚሁ አጋጣሚ ልጁን ማመስገን እንፈልጋለሁ። እንቁላሉ ስንት ነው? እንቁላል አንዱ ሀያ ነው። ቆይ ግማሽ ልስጥሽ እንዳለ ስንት ነው? እንዳለ ይሄ እንዳለ አዎ፣ መደቡ በቃ አንቺ በሰባት ሃምሳው ሰጂ ነው። ምን ሰባት ሃምሳ ሰባት ብር ሃምሳ ነው። ሰባት መቶ ሀምሳ ኧረ ተው። ምንድን ነው አንተ መሸጥ አይደል? እንደ የወጣኸው እንደ ላትርፍ አይደል? በመቶ ነው የገዛኸው። ይሄ ሁሉ ከተማ ነው? አዎ ከተማ ውጭ፣ ሀገር እኮ ነው። አዎ ውጭ ሀገር ሆኖ። አዎ ሄዳ አታውቅማ። አ በደምብ ነው አድሮ